የተወደዳቸውሁ ተመልካቾቻችን የኤምኤን 247 የመጀመሪያው ምራፍ አመሻሻችን እንደቀጠለ ነው። በርካታ ነጥቦችን እያነሳሳን ነው። አሁንም እንቀጥላለን። ሰዓቱ ደግሞ አሁን እንግዲህ አጋብዘን ተጨማሪ ማብራሪያ የምናሰጥበት ሰዓት ነው። እንግዲህ ዛሬ እንደሚታወቀው ጥቅምት 24 ነው። ጥቅምት 24 ከዛሬ አምስት ዓመት በፊት ልክ በዛሬው ዕለት በኢትዮጵያ ታሪክ ምናልባትም ከባድ የሆነ ሀዘንን የፈጠረ የሀገር መከላከያ ሰራዊት የሰሜን እዝ እንግዲህ በተኛበት ጥቃት የተፈጸመበትና የክህደት ድርጊት የተከናወነበት እንደሆነ በርካታ ኢትዮጵያውያንንም እስከዛሬ ድረስ ያሳዘነና ቁጭትን የፈጠረ ነው። በዚህ ታዲያ የእለቱ ጉዳያችን ዛሬ ታዲያ አይደገምም መቼም አንረሳውም በሚል መርሃ ግብር እንግዲህ እለቱ ታስቦ እንግዲህ በሀገር መከላከያ ሰራዊት እንዲሁም በእያንዳንዱ ኢትዮጵያዊ ልብ ውስጥ ታስቦ ያለበት ሁኔታ አለ። ታዲያ በዚህም ተጨማሪ ሀሳብ ሊያጋሩን እንግዲ አጋብዘናል። እንግዳችን እዚህ ስቱዲዮ የተገኙት የቀድሞ የኢትዮጵያ የሰራዊት ማህበር ፕሬዝዳንት ሀምሳ አለቃ ብርሃኑ አማረ ስቱዲዮ ጋብዘናቸዋል። ከእሳቸው ጋር የተወሰነ ቆይታ እናደርጋለን። ሀምሳ አለቃ ብርሃኑ እንኳን ደህና መጡ። እንኳን ደህና ቆያቸው እናመሰግናለን ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙና በዚህ በትልቅ ጉዳይ ላይ የተወሰኑ ቆይታዎችን እንድናደርግ ስለመጡ በየመን አድማጭ ተመልካቾች ስም እጅግ አድርገን እናመሰግናለን። እንግዲህ የተወሰኑ ጥያቄዎችን ላነሳሳና ሃምሳ አለቃ ብርሃኑ እንግዲህ የኢትዮጵያ ሰራዊት ኢትዮጵያ እንግዲህ በታሪኳ ትልልቅ ጀብዶችን የፈጸመ ለሀገሩ ክብሩን የሰጠ ለሀገር ሉዓላዊነት ለሀገር አንድነት በርካታ ስራዎችን የሰራ ታሪክ እንግዲህ የሚያነሳው በርካታ ሰራዊት ዛሬም እንግዲህ ጀግኖች ያሉባት ጀግኖች የሚወለዱባትና የሚፈጠሩባት ሀገር እንደሆነች ይታወቃል። እንግዲህ የኢትዮጵያ ሰራዊት ይህችን ሀገር ከማስቀጠልና አሁን ላይ እንደ አዲስ አጀንዳ የሆነውን የባህር በር እንግዲህ ዘብ ከመሆን አንጻር ድርሻው ምን ሊሆን ይችላል ከሚለው ብንጀምር። አመሰግናለሁኝ። ወታደር እንደምናውቀው የህዝብና የሀገር ንብረት ነው። ህዝብና ሀገር ሲነኩ እራሱን አሳልፎ የሚሰጥ አካል ነው፣ ወይም ሀይል ነው እና ውትድርና አንድ ሀገር በውትድርና ሙያ ውስጥ ሰልጥነው ሀገር የሚጠብቁ ትውልድ የሚጠብቁ ትውልድ የሚያሻግሩ ሀገር የሚያሻግሩ ዜጎች ያስፈልጉታል። እና ያ ተቋም የኢትዮጵያ ውድ እንደመሆኑ መጠን ዛሬ እውነት ነው፣ እንደምናውቀው ኢትዮጵያ የባህር በር ያጣችበትን ምክንያት እናውቃለን። ኦፍኮርስ እኔ ወታደር ሆኜ ነው የባህር በሯን ያጣችው ሀገሬ፣ አውቀዋለሁ ታሪኩን ለማለት ነው እና ይሄ ታሪክ ዛሬ ደግሞ ዳግማ አንሰራርቶ ኢትዮጵያ እንደሚያስፈልጋትና እንዴት እንዳጣችሁም እየሰማን ያለነው ነገር ብዙ የሚያስረዳን ነገር አለ። ስለዚህ ኢትዮጵያ በአሁኑ ሰዓት ያላት የመከላከያ ሰራዊት የዘመነና እጅግ በጣም በወጣቶች የተገነባ የወታደር አካል እንዳለው በደንብ ያስረዳል። ምክንያቱም በዘመናዊ ዘመን ውስጥ የዘመን ወታደር ያስፈልጋታል ሀገር፣ ያ ሰራዊት አላት። ሲቀጥል ደግሞ መንግስትና ሀገር ደግሞ ከሚያደርጉት ከሚያበረክቱት አስተዋጽኦ አንጻር ሀገሪቱ የሚያስፈልጋት ነገር ሲገኝ ወታደሯ ህይወቱን፣ አካሉን፣ ደሙን ላቡን የሚያፈስበት አውድ እንደመሆኑ ይሄን ግዳጅ ተቀብሎ ሊያስከብር የሚችልበት ቁመነና አቋም እንዳለው ግልጽ አድርጎ የሚያሳይበት ደረጃ ላይ ነው ያለችው ሀገራችን እና በዚህ ልክ የቆመ ወታደር አላት። በዚህ ልክ የቆመ ሰራዊት አላት ሀገራችን የምትፈልገውን ነገር የሚያስፈልጋትን እርምጃ ለመውሰድ የተዘጋጀ እና በዚህ አቋም ውስጥ ያለ ወታደር እንዳላት ያሳያል፣ በአሁኑ ሰዓት ማለት ነው። መልካም እንግዲህ፣ በርካታ ነጥቦችን እያነሳሱልን ነው። እንደሚታወቀውም ታዲያ ሰራዊቱ ኢትዮጵያ እንግዲህ ታጋይ የሆነ ደሙን የሚሰጥ አጥንቱን የሚከሰክስ እንግዲህ እስከ ሞት ድረስ ራሱን አሳልፎ የሰጠ ነው። እንግዲህ መከላከያ ወይም ደግሞ ወታደር ያው ወታደር ነው። እንግዲህ በቃ ቤተሰቡን ትቶ፣ ልጆቹን ትቶ፣ ለሀገር ለህዝብ ለወገን ብሎ ትልቁ እና ሀገርን ከማጽናትና ከማቆየት አንጻር ሰራዊቱ ምን ይጠበቅበታል ማለት እንችላለን። የኢትዮጵያ ሰራዊት እንደምናውቀው በታሪክ ኋላም ከኛም በፊት የነበሩ በኔም ዘመን የነበሩ በአሁን ሰዓትም ያሉ ያ ሰራዊት ገድለ ብዙ ነው። ታሪክ ያለው ሰራዊት ነው። ከምስራቅ ጀምረን ከሶማሊያ ወረራ ጀምረን እስከ ሰሜኑ የአንድነት ውጊያ ድረስ የኢትዮጵያ ሰራዊት እጅግ በጣም ሰፊ ገድል ያለው ሰራዊት ነው እና ያ ተቋም ህይወቱን ቤዛ አድርጎ አገር የሚያቆይ ትውልድ የሚያሻግር ተቋም እንደመሆኑ መጠን ዛሬ ላይ ሰራዊቱም ያን እየደገመው ነው የምንመለከተው። መንግስት ሲያዘው ሄዶ መስዋዕት የሚከፍልበት ህዝብ አደራ ሲሰጠው አደራውን የሚወጣበት በዛ ተቋምና በዛ ኋልክ ላይ የተገነባ ወታደር ነው ያላት ኢትዮጵያ። በነገራችን ላይ በዘመናት ሁሉ ከፈጣሪ ቀጥሎ ኢትዮጵያን እዚህ ድረስ ያቆያት ወታደርና ገበሬ ነው። ምንም ጥያቄ የለው። ገበሬው ያረሰ ህዝቦቿን እየመገበ ወታደሩ ዳር ድንበሯን እያስከበረ ያቆያት ሀገር ነች። ስለዚህ ከዚህ ታሪክ ተጨባጭ ሁኔታ ስንነሳ የኢትዮጵያ ታሪክ እዚህ ድረስ የቀጠለው በወታደር ልጆቿ ነው፣ በሰራዊቷ ነው ሀገሪቱ ስጠበቅ የኖረችው። ዛሬ ያ ሰራዊት አለ እያሳየ ስለሆነ ማለት ነው። ዛሬ ያ ወታደር አለ መስዋዕትነት እየከፈለ ማለት ነው። በዛ ልክ ላይ የተገነባ በዛ ስብእና ላይ የቆመ ወታደር ነገም ከነገ ወዲያም ኢትዮጵያ ሊያስቀጥል የሚችል እንጂ ኢትዮጵያ የሆነ ቦታ ላይ ብሬክ የምታደርግበት አጋጣሚ ይገጥማል ብሎ ማሰብ አይቻልም። ምክንያቱም የጀግኖች ሀገር ነች። የጀግኖች አባቶቻችን ታሪክ የወረሰ ወታደር ነው። በዛ ውሃ ልክ የመጣ ነው። በዛ ቦይ ውስጥ ሲፈስ የነበረ ታሪክ ባለቤት ነው። ስለዚህ ወታደሯ ለመስዋዕትነት ወደ ኋላ የሚልበት አገር አይደለችም። በተጨባጭ ይሄን ያሳየንበት ዘመን ብዙ ስለነበር ማለት ነው። መልካም። እንግዲህ የኢትዮጵያ መገለጫ የህብረ ብሔራዊነት፣ የአንድነት፣ የብዝሃነት ያለባት ሀገር ነች ኢትዮጵያ። ትልቁ ምሳሌ ደግሞ እንጥቀስ ከተባለ መከላከያ ነው መከላከያ እንግዲህ ሀገር ነው ያለው ብሔር የለውም ምን የለውም እንደሚባለውም እና እንደሆነውም እንደሚታወቀውም ታዲያ ህዝቡ የመንግስት ተፎካካሪ አካላት እንዲሁም ሌሎች ታዲያ ይህን ተቋም እንዴት ነው ሊያጸኑና ሊያስተካክሉ የሚገባው ከእይታ ይጀምራል። አንዳንዴ የስም ማጠልሸትን መከላከያ ትልቅ ተቋም ነው። አንዳንዶች በጣም የስም ማጥፋት ዘመቻ ሲያደርጉ ይታያል። ለኢትዮጵያውያን ትልቅ ዋጋ የከፈለ እየከፈለ ያለ ተቋም ነው እንደው ማንም እንደሚያወራውና እንደሚለው አይደለም። እንግዲህ በደም በአጥንት የተሳሰረ የተከፈለ ዋጋ ነው። ታዲያ ከመንግስት ከህዝቡ፣ ከአጠቃላይ ከፎካካሪ ፓርቲዎችም ምን ይንጠበቃል? አመሰግናለሁ። ይሄኛው ጥያቄ እጅግ በጣም ለእኔ ኢምፖርታንት የሆነ ጥያቄ ነው። ለንደን አይነቱ ወታደር ማለት ነው። ወታደር ቅድም እንደነገርኩ መግቢያ ላይ የሀገርና የህዝብ ንብረት ነው። ስለዚህ የአንድ ፓርቲ ወይም የአንድ መንግስት አካል የሆነ ስብስብ የሆነ ቡድን ንብረት አይደለም። ስለዚህ እኛ የከፈልነው ዋጋ አለ፣ ባለፈው ዘመን ማለት ነው። የደርግ ሰራዊት ተብሎ የሆነ ሰራዊት ተብሎ የሆነ ካታጎሪ ይሰጠዋል። ስለዚህ ወታደር ከፖለቲካ ሲስተም ውጪ ነው ወታደር የሀገር ንብረት ነው እንዳልኩ ያልኩ ስትጠቃ ስትነካ ህዝብ ሲነካ አንድነቱ ሲናጋ ህይወቱን የሚሰጥ አካል የሚሰበሰብበት አውድ ነው። ሁሉም ኢትዮጵያውያኖች የሚከትሙበት የሚከቱበት አውድ ነው። ያውም ሲከቱና ሲከትሙ ነፍስ እንሰጣለን። ለማን? ለሀገር። ለማን? ለህዝብ። ይህን የሚክል የሚል ስብስብ ያለበትን ቡድን ወይም ተቋም በአንድ አካል መፈረጅ አይቻልም። እኔን ዋጋ አስከፍሎኛል፣ መሰሎችን ዋጋ አስከፍሏል። ትልቅ ሰራዊት የነበራትን ሀገር በጥቂት ነገር አተን ተበትነን ለልመና የተዳረግነው ክብር ሳለመስጠታችን የተነሳ ነው። ዛሬ ግን መከላከያ ከኋላው ታሪካችን ተምረን አሁን ዛሬ የምንለው ጥቅምት አራትን የምንዘክረው ለምንድ ነው? ትላንት የነበረው ነገር የተፈጸመው ነገር እንዳይደገም ነው። ለወታደር ክብር ያስፈልገዋል ነው። ወታደር ለሀገር ሟች ነው። እንዴት ትገለዋለህ? አይኸው ወታደር ቤዛ የሚሆን ነው። ለምን አድርገህ ታጎሳቁለዋለህ? ምን ሰተው በምን ትደሰታለ? በምንድን ነው ምትረካው? ሀገር ምን ከፍላው ነው ላይኖርበት አለም ለቆ ህይወቱን ሰጥቶ አንተ ኑር እኔ ሞታለሁ ላለ አካል እንዴት አድርገህ ነው እዛ ላይ እጅን አሳርፈህ ሰቆቃን፣ ስቃይን፣ ችግርን፣ ጭንቅን የፈጸምክበት ያ ታሪክ እንዳይደገም ነው። እኛም የምንመክረው ይሄንን ነው። እኛ ዋጋ ከፍለናል። የሚቀጥለው ትውልድ ከኔ ቀጥሎ ያለው ሰራዊት ዋጋ መክፈል የለበትም እንደኛ ትላንት ጥቅምት ሃያ አራትም የተሰራው ስራ ድጋሚ በሀገራችን ላይ መታየትም የለበትም። ሆነን ለመናገር ወታደር ልታከብረው ብትችልም አትከፍለውም፣ ልትሰጠው ብትችልም አትከፍለውም። ስለዚህ ከዛ በላይ ነው። ከፈጣሪ ቀጥሎ አገርና ህዝብ የሚያቆይን ሰው በምን አይነት ነገር ነው የትኛው መስፈርት ነው የእሱን ልክ የምታገኝለት? ስለዚህ ወታደር መከበር፣ የትኛውም የፖለቲካ ሀሳብ ማንም ሊያቀነቅን ይችላል፣ ይሄ ዲሞክራሲያዊ መብት ነው። ወታደር ግን የፖለቲካ ጠረን የሚሸት አፍንጫ የለውም ስለዚህ የእሱ ጠረን የሚሸተው ሀገሩ ስትነካ፣ አንድነቱ ሲናጋ፣ ሀገር ፍቅር ስታጣ፣ ህዝብ ፍቅር ሲያጣ፣ ያ ጠረን ይሸተዋል። ከዛ ውጭ ሌላ ጠረን አይሸተውም። ወታደር በዚህ ልክ ማሰብ ተገቢ ነው። መልካም የቀድሞ የኢትዮጵያ ሰራዊት ማህበር ፕሬዚዳንት ሀምሳ አለቃ ብርሃኑ አማረ እዚህ ስቱዲዮ ተገኝተው ያው ብንቆይና ብናነሳሳው ትልቅ ባህር ነው እንግዲህ ትልቅ ሀሳብ ነው። ትልቅ ጉዳዮችን ማነሳሳት ይቻላል። ያው ካለን ሰዓት አንጻር ጥሩ ነጥቦችን ያነሳሱልን፣ እዚህ ስቱዲዮ ስለመጡና ምላሽና ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ሽት ይኑለን። እኔም አመሰግናለሁኝ። እግዚአብሔር ሀገራችን ይባረክ። አሜን።